ሰላም ጤና ይስጥልን አርማጅ ተመልካቾቻችን መጋቢት 22 2017 ዓ ም ዕለታዊ ዘገባዎችን ጀመጥቻለሁ። ዘገባዎችን ወደ እናንተ እያርስኩ አብራችሁን ቆየ በለጠ ካሳ ነኝ። በተለያዩ አካባቢዎች ውጊያዎች እየተደረጉ መሆናቸው እና የሌሊት የደፈጣ ጥቃቶች እንዲሁ ደግሞ በካምፖች ላይ የተፈጸሙ ጥቃቶች መኖራቸውን የሚገልጹ ዝርዝር መረጃዎችን ለሰዓት የዘገባ ጊዜያችን አካትቻለሁ። እነዚህን ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወለጋ የአማራ ተወላጆች ላይ ጥቃት እየተፈጸመ ነው የሚገኘው። ይህንን በተመለከተ የደረሱልን ጥሪ ያለ ዝርዝር መረጃዎችን የሚያደርሳችሁ ይሆናል። ከነዚህ መረጃዎች ባሻገር እንደዚሁ ተጨማሪ መረጃዎችንም አፍሪካ ቀንድ ላይ እንደዚሁ ሁለት ተጨማሪ መረጃዎችን ይዣለሁ። የተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉ ሀሳብ፣ አስተያየት እንዲሁም ደግሞ መልከታና መረጃዎች ካሏችሁ ደግሞ ጥቆማ ዜና ጂሜል ዶት ኮም እንዲሁም በዋትሳፕ ቴሌግራም፣ ሜሴንጀር እንዲሁም ደግሞ ትዊተር መልእክቶች ልትልኩልት ይችላላችሁ። ይህን እያደረጋችሁ ስለሆኑ በእጅጉ አመሰግናለሁ። እንግዲህ ወደ ያስኳቸው መረጃዎች ከመሄዴ በፊት አጠር አጠር ያሉ የእናንተን መልእክቶች ላድርስ በዛት ከያስኳቸው መካከል አጣራለን በሚል የደረሰኝን መረጃ ነው ማስቀድመው። የጠቅላይ ሚኒስትር አብይ አህመድ የከፋ የጤና ቀውስ ገጥሟቸው ለሕክምና ወደ ጀርመን ቢላ ሪፈር ቢጻፍላቸውም እሳቸው ግን ወደ ዱባይ ሂደዋል የሚል ዘገባና የሚል ወሬ በከተማው እየተናፈሰ ነው። ይህንን በተመለከተ ምን መረጃ አለ? ጉዳዩን ብታጣራው። እንደውም ውክልና ጭምር ሰጥተዋል ለፊልድ ማርሻል ብርሃኑ ጁላ ከኮንስትራክሽን እና ከተዛማጅ ቢሮዎች ውጭ ሌላውን ወታደራዊና የሲቪል አስተዳደር ውክልና ሰጥተዋል የሚል ወሬ ይናፈሳል። ስለዚህ ይህንን በተመለከተ ምን መረጃ አለህ የሚል ጥያቄ በኢሜይል አድርሳችሁኛል። ጉዳዩን ከእናንተም ከአድማጮች ከመስማቴ በፊትም እንደዚሁ ቀደም ብሎ ወሬው ይወራ ስለነበረ ለማጣራት ሞክር ያለው፣ በዚህ ጉዳይ ላይ እውነት እውነት የሚሸት አንድም ነገር ማግኘት አልተቻለም። ጠቅላይ ሚኒስትሩ ለህክምና ወደ አረብ ኤሚሬትስ ስለመሄዳቸው የከፋ የጤና ቀውስ ገጥሟቸው ሆስፒታል ውስጥ እንደሚገኙ ከተወራው ወሬ ጋር የተያያዘ አንድም ማስረጃ ማግኘት አልቻልኩም። ወደፊት ተጨማሪ መረጃዎች ካሉ የሚጣሩ ይሆናል። ከአሁን በፊት እንግዲህ ጠቅላይ ሚኒስትሩ ከሚዲያና ከህዝብ መድረክ ይጠፉና እንደዚሁ ተፈላጊነታቸውን ለመጨመር የሚያደርጓቸው ስልቶች አሉ። ምናልባት እሱ ሊሆን ይችላል። እስካሁን ባለው ሁኔታ ስለ ሕክምና ወይም ደግሞ ለሕክምና ስለመሄዳቸው የተረጋገጠ መረጃ የለም። ጠቅላይ ሚኒስትር ጽህፈት ቤት አካባቢ ያሉ የመረጃ ምንጮችን ጭምር በዚህ ጉዳይ ጠይቄ ነበር። የሚያውቁት ነገር እንደሌለ ነው እየገለጹት እንዲህ። ምናልባት ተጨማሪ መረጃዎች ያሏችሁ ካሉ ጨምሩ ትችላላችሁ። እኔ ለጥያቄው ያለ የምላሽ ለአሁኑ ነው። ሌላው ወረታ፣ ደብረታቦር፣ ዳውንትና በሌሎች ቦታዎች ዝርፊያ ገታ የሚፈጽሙ እና የረደድ ድርጅቶች እና የረደድ ድርጅቶች ተግባራትን የሚያውቁ ህገወጥ ቡድኖች አሉ። ነጋዴዎችን ይዘርፋሉ፣ ገበሬዎችን ይዘርፋሉ፣ ወከባ ይፈጽማሉ፣ ይጠጣሉ። መሳሪያ ታጥቀው ህገወጥ ቡድኖች እንደዚሁ ተኩስ ከፍተው እርስ በርስ ይታኮሳሉ፣ ማታ ማታ ህዝብን የሚያሸብረዋሉ። በእነዚህ ላይ ፋኖ እርምጃ ቢወስድ መልካም ነው የሚል እንደዚሁ አስተያየት አድርሳችሁኛል። ሌላው የአማራ ልሂቅ ከአጼ ኃይለ ስላሴ ጀምሮ ለፍትህና ለእኩልነት እየታገለ ነው የሚገኘው። በኃይለ ስላሴም በደርግ ዘመነ መንግስትም በኢህአዴግም እየታገለ የሚገኘው ለፍትህና ለእኩልነት ነው። ሌሎቹ ከዚህ ባሻገር ባለው ለሀገር አፍራሽ እንቅስቃሴዎች የሚንቀሳቀሱ ኃይሎች አሉ፣ አማራውን በጠላትነት በመፈረጅ አሁን ግን፣ ሌሎችም እንደዚሁ የራሳቸው ማህበረሰብ ጭምር የሚፈጽሟቸውን ግፍና ሰቆቃዎች መቃወም የጀመሩ ፖለቲከኞች አሉ። ይሄ ለወደፊት ለአብሮነት የሚበጅ ነው። ለምሳሌ ታዬ ደንዳ እገታን፣ ዝርፊያን በተመለከተ እያራመዱ ያለውን አቋም በተመለከተ የተሻለ አስተሳሰብ ነው። ይሄ ጥሩ ነው። ልክ የአማራ ልሂቃን አባቶቻቸውን ጭምር እንደታገሉት ሁሉ ለፍትህና ለዲሞክራሲ ሲባል ሌላውም የራሱን ማህበረሰብ የወጣበትን ከጎሳ ባለፈ ይህን መታገል አለበት በሚል አስተያየት አድርሳችሁኛል። ሌላው በጅምላ የሚቀላቀሉ የሚሊሻ አባላትና የመንግስት ኃይሎች ከፋኖ አንጻር ስጋትና ጥንቃቄ በሚል አስተያየት አድርሳችሁኛል። እንግዲህ ፋኖ በዚህ ጉዳይ ላይ ከሁላችንም በላይ መሬት ላይ ያለውን ጉዳይ በውል የሚከታተል ስለሆነ ይህንን ጥንቃቄያችሁን ግምት ውስጥ ያስገባል ወይ ደግሞ ሀሳባችሁን የሚል መልእክት ነው ያለኝ። ሌላው ዶክተር ዳኛቸው ለጀኔራል ተፈራ በጀኔራል ተፈራ ማሞላይ ያቀረቡትን ትችት በተመለከተ ሚዲያ ተመልክተናል በሚል እንደዚሁ ሰብሰብ አድርጋችሁ ምልከታዎቻችሁን ልካችሁ ልኛል። ፕሮግራም ጥቆማም ስለሰጣችሁ አመሰግናለሁ እመለከተዋለሁ። እንግዲህ ከዚህ ከአስተያየቶቻችሁና ጥቆሞቻችሁ ባሻገር ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ወደ ደቡብ ጎንደር የሚወስድን መረጃ ነው የማስቀድመው። ደቡብ ጎንደር ፎገራ አለምበር ከተማ የአስተዳደር እና አጃቢዎቹ ተገድለዋል ተብሏል። አስተዳዳሪው ይካቲወር ላይ እየተሾሙ ነበሩ የሚሉት የመረጃ ምንጮቹ ዓለም በር አካባቢ የሚሾም ሰው በመጥፋቱ እርብ ተብሎ ከሚጠራ አካባቢ መጥቶ የተሾመ ሰው እንደነበሩ እና ቀድሞ የፋኖ አባል ነበሩ፣ በኋላ ደግሞ ለብልጽግና እጅ በመስጠት እንህንን ሹመቱ ወስደዋል። በአካባቢው ለተፈጸሙ እገታዎች፣ ዝርፊያዎች በመንግስትን መዋቅር በመጠቀም በከፍተኛ ሁኔታ ስማቸው የሚጠራ ሰው እንደሆኑ ነው የገለጻችሁት። እንግዲህ መረጃውን አድርሻለሁ። በተመሳሳይ በዚሁ ዓለም በር ከተማ ዛሬ ከተኩስ ነበር ተብሏል። ሌሊት ከተማ ውስጥ የባንክ ጥበቃዎችም እንደዚሁ ስለመገደላቸው ነው የመረጃ ምንጮቹ እየገለጹት። ይህንን በተመለከተ እንግዲህ ተጨማሪ መረጃዎች የሚጣሩ ይሆናሉ። የባንክ ጥበቃዎች መገደላቸውን መረጃዎች ጠቁመዋል። ሌላው ወደ ሰሜን ወሎ ጋሸና የሚወስደን መረጃ ነው። ጋሸና ከተማ አቅራቢያ ሙሴት ተብሎ የሚጠራ የሚሊሻ ካምፕ ላይ የፋኖ በሌሊት በፈጸመው ድንገተኛ ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል ተብሏል። ሌሊት በተፈጸመው ጥቃት በርካታ ሚሊሻዎች ሙትና ቁስለኛ ሆነዋል። የተረፈው ሚሊሻ ደግሞ ልብስ እየቀየረ ጭምር ወደ ገበሬ ቤት ተበትኗል። ትጥቃቸውን ጥለው ጭምር የሸሹ ሚሊሻዎች አሉ። ትጥቃቸውን የአካባቢው አርሶ አደሮች አንስተውታል የሚል መረጃ ደርሳችሁኛል። መሳሪያን ጠባጦ የሄዱ ሚሊሻዎችን ድጋፍ ለማድረግ መከላከያ ከጋሸና እና ከስታይሽ መንቀሳቀሱንም እንደዚሁ የመረጃ ምንጮች ገልጸዋል። ይህንን የሌሊት ዘመቻ የፈጸመው የአማራ ፋኖ ቦሎ ላስታ አሳምነው ኮር ተከዜ ክፍለ ጦር ልዩ ዘመቻ ኮማንዶ እንደሆነ የተከዜ ክፍለ ጦር ቃል አቀባይ ገልጿል። በዚሁ ቀጠና እንዲሁ ወደ አለማጣ ሰሜን ወሎ ስንሄድ ባለማጣ ከተማ በይፋ አስተዳደር ስራ እየጀመሩ ነው የህወሀት ታጣቂዎች ተብሏል። የቢሮ ቁሳቁሶችን ከትግራይ አካባቢ በብዛት እያመጡ በአካባቢው አስተዳደር እየጀመሩ ነው። ቤቶችና ቢሮዎችን እያዘጋጁ ነው ተብሏል። ይሄ ግልጽ የሆነ የፕሪቶሪያውን የሰላም ስምምነት የሚጥስና አካባቢው በፌዴራል መንግስቱ በጊዜያዊነት ይቆያል የሚለውን ስምምነት የጣሰ ነው በሚል እንግዲህ በርካታ ወጣቶች ይህን እየተቃወሙ ነው የሚገኙት። የተቃወሙ ወጣቶች ደግሞ ብዙዎቹ ታስረዋል። ታስረው ወዴት እንደተወሰዱም አልታወቅም። ወደ ትግራይ እየተወሰዱ አሉ ተብሏል። ወጣቶቹ ይህን ሲቃወሙ በመከላከያና በህዋት በጋራ ነው እየታሰሩ የሚገኙት። ፋኖ ናቸው የሚል ደግሞ የጅምላ ፍረጃ ይሰጣል ነው የተባለው። ወደ ምዕራብ ጎንደር ቋራ ስንሄድ በቋራ ሽንፋ ከተማ ዙሪያ ከፍተኛ ውጥረት አለ። ቱመት ተብሎ የሚጠራው አካባቢ ውጊያ እንደነበር ትላንትና መሻሹን የመረጃ ምንጮች ገልጸዋል። ዛሬ ሽንፋ ከተማ በሶስት አቅጣጫዎች ነው ውጥረት ያለው። ከረፋድ ጀምሮ በተለይ ዱባባና ደለጎ ተብሎ ከሚጠሩት የቋራ አካባቢዎች እንደዚሁ መንግስት በርካታ ኃይል ማንቀሳቀሱን ተከትሎ በአካባቢው ከፍተኛ ውጥረት አለ። ተከታታይ የድሮን ቅኝቶችም እየተደረጉ ነው ተብሏል። ዛሬ ረፋድ ምናልባት ይህ መረጃ የተላለፈ ባለበት ሰዓት የድሮን ጥቃቶችም ሊፈጸሙ ይችላሉ የሚሉ ስጋት እንዳላቸው የመረጃ ምንጮቹ ገልጸዋል። በዚህ ቱመት አካባቢ የሸዋፈራው ሽኩሪያ ተብሎ በሚጠሩ አካባቢዎች ትላንትና ውጊያ ተደርጓል። እነዚህን አካባቢዎች እንደዚሁ ፋኖ መቆጣጠሩን የመረጃ ምንጮቹ ገልጸዋል። ቱመት ለሁለት ሰዓታት በተደረገ ውጊያ አስራ አንድ የሚደርሱ የመንግስት ወታደሮች ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። በአካባቢ በነበረው ዘመቻ በጌምድር ክፍለ ጦር፣ ጣይቱ ክፍለጦር እና ካራማራ ተብሎ የሚጠሩ ክፍለጦሮች በጋራ ስለመሳተፋቸው እንዲሁም ደግሞ የአማራ ፋኖ በጎንደር አንድነት እንዲሁም ደግሞ የአማራ ፋኖ በጎንደር ጠቅላይ ግዛት ሁለቱም እዞች በጋራ በዚህ ዘመቻ እየተሳተፉ መሆናቸውን የመረጃ ምንጮቹ ገልጸዋል። ወደ ሰከላ የሚወስድን መረጃ ላስከትል። ሰከላ ትናንትና እስከ ምሽት 12 ሰዓት ድረስ ከባድ ውጊያ ሲደረግ ነው ያመሸው። በዚህ ውጊያም ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የአማራ ፋኖ በጎጃም ያገው ምድር ክፍለ ጦር አራት ብርጌዶች በዚህ ውጊያ መሳተፋቸውን የፋኖ የመረጃ ምንጮች ገልጸዋል። የጎጃም ያገው ምድር ክፍለ ጦር ቃል አቀባይ ፋኖ ይበልጣል እውነቱ እንደገለጸው ሰከላ አሮጌው ከተማ አካባቢ ውጊያ ነበር። ይህንን ለቆ የመንግስት ኃይሎች ወደ መድህን ያለም እና ወደ ግሽ ገዳም ተጠግተው እነዚህ ሁለት የሃይማኖታዊ ተቋማት ተከለው ውጊያ ሲያደርጉ አምሽተዋል ብለዋል። እንግዲህ በውጊያው ከፍተኛ ጉዳት ደርሷል። በዚህም ከ28 በላይ የሚሊሻ አባላት ሞትና ቆስለኛ ሆነዋል። እንደዚሁ ሁለት የሚሊሻ አባላት በፋኖ ተይዘው ተወስደዋል ብለዋል። በዚህ ባሻገር ወታደራዊ ቁሳቁሶችን በተመለከተ ሁለት ክላሽንኮፍ ይቅርታ፣ 28 ክላሽንኮፍ ደግሞ የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። በርካታ ተተኳሾችም እንደዚሁ በፋኖጅ ገብተዋል። ይህንን መረጃ እንደዚሁ የአማራ ፋኖ በጎጃም በዘመቻ አንድነት ብሎ ሪፖርቱ ላይም አካቶታል። በተመሳሳይ ዳንግላ ዙሪያ ዘለሳ ተብሎ በሚጠራ ቦታ ድንገተኛ ጥቃት ተፈጽሟል። በዚህም በተፈጸመ ድንገተኛ ጥቃት ከአስር በላይ የአድማ ብተናና የሚልሻ አባላት ሙትና ቁስለኛ ሆነዋል። አምስቱ ወዲያውኑ ህይወታቸው ማለፉን እንደዚሁ ክፍለጦሩ ገልጿል። ከዘመቻ አንድነት ባሻገር የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ከዘመቻዎች ባሻገር የህዝብ ለህዝብ ውይይት ምክክር እያደረገ ነው የሚገኘው። ህዝቡ ክፍለ ጦሩ የሚያደርገውን ትግል የኔ ብሎ እንድደግፈው ከህዝብ ጋር ምክክር እያደረገ መሆኑንም እንደዚሁ ቃል አቀባዩ ገልጿል። በዚህ ወደ አቸፈር ስንሄድ አቸፈር አባይዳር ተብሎ የሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይልም አካባቢውን ለቆ ወጥቷል ተብሏል። ጎቻው አማሬት ተብሎ የሚጠራው እስከ ሜጫ ድረስ በነበሩ አካባቢዎች የነበረ መንግስት ኃይል ወደ ከተማ ለቆ ወጥቷል። ዝብስት ተብሎ ከሚጠራው ቦታ ወደ ዲላሞ ተብሎ ወደሚጠራው አካባቢ የሚወስዱ መንገዶች በመንግስት የጸጥታ ኃይሎች ተዘግተዋል። በዚህም እንግዲህ እንቅስቃሴ እንዲቆም ተደርጓል ነው ያሉት። በተለያዩ ቀበሌዎች ስምሬት ላይ የነበረ መንግስት ኃይል በአካባቢው ተከታታይ ውጊያዎች መደረጋቸውን ተከትሎ ወደ አንድ ካምፕ ተሰብስቧል ብለዋል። ሰባት የመንግስት ወታደሮችም እንደዚሁ ትላንትና የፋኖን ተቀላቅለዋል ብለዋል። እንግዲህ በዚህ የአማራ ፋኖ በጎጃም በአወጣው ደግሞ የአጠቃላይ የውሎ ዘመቻ አስራ ዘጠነኛ ቀኑ በያዘ የውሎ ዘመቻ እነዚህን በተለያዩ አካባቢዎች ያሉ አውሎጊያዎችን እንዲሁም ደግሞ በምስራቅ ጎጃም አካባቢ ያሉትን መረጃዎች አካቶ ይዞ ወጥቷል። ከነዚህ መካከል ምስራቅ ጎጃም ደጀን ጉባኤ ተብሎ የሚጠራው አካባቢ መጋቢት 28 ከ11 ሰዓት እስከ ምሽቱ 1 ሰዓት ድረስ ውጊያ ሲደረግ አምሽቷል። በዚህም ውጊያ በርካታ የመንግስት ኃይል ሙትና ቁስለኛ ሆኗል። በትንሹ 17 የሚደርሱ የመንግስት ኃይሎች ሙትና ቁስለኛ ሆነዋል። ይህን ተከትሎ አካባቢውን ለቆ የመንግስት ኃይል ወጥተዋል። ሰብሸንጎ ተብሎ የሚጠራውንም ቀበሌ እንደዚሁ የመንግስት ኃይሎች ለቀው ወጥተዋል። ምስራቅ ጎጃም በተመሳሳይ አነደድ ጀማ ተብሎ የሚጠራው አካባቢ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሞ ከ11 በላይ የሚሊሻ አባላት ሞትና ቁስለኛ ሆነዋል። በአካባቢው እንደዚሁ ውጊያዎች ቀጥለው ነበር። በተመሳሳይ ይልማና ደንሳ አዴት ይዞራ ተብሎ ከሚጠራው ይዞራ ተብሎ የሚጠራው ቀበሌ ለአራት ሰዓታት የዘለቀ ውጊያ ተደርጓል። ትላንትና መጋቢት 28 ከሰዓት በኋላ የዚህ ውጊያ ዋና ዓላማ የመንግስት ኃይሎች ከአዴትና ከተለያዩ አካባቢዎች ተንቀሳቅሰው ሮቡ ገቢያ ተብሎ የሚጠራውን ቀጠና አካባቢ ለመቆጣጠር ያደረጉት እንቅስቃሴ እንደሆነ የመረጃ ምንጮቹ ገልጸዋል። በዚህ ውጊያ ከፍተኛ ሰብዓዊ፣ ቁሳዊ ጉዳት ደርሷል። የደረሰው ጉዳት በዝርዝር ማወቅ አልተቻለም። ሁለት የአማራ ፋኖ በጎጃም ብርጌዶች ናቸው የተሳተፉት። ተጨማሪ የመካናይዝድ ኃይልን በማምጣት ከአዴት ሞትና ቁስለኞችን አንስቷል፣ ደግሞ ሽፋን እየሰጠ የመንግስት ኃይል ቀሪውን ሰራዊቱን አውጥቷል ሲል የአማራ ፋኖ በጎጃም የውሎ ሪፖርቱ ላይ ገልጿል። በተመሳሳይ በባህር ዳር እንደዚሁ የቦምብ ፍንዳታዎችን በፋኖ ተፈጽመዋል። ሁለት ቦታዎች ላይ በተፈጸሙ የቦምብ ፍንዳታዎች እንደዚሁ የደረሰው ጉዳት በዝርዝር አልታወቀም። መናኸሪያ አካባቢ እንዲሁም ደግሞ ቀበሌ 16 አካባቢ ነው ጥቃቶች ተፈጽመዋል የተባለው። ቀበሌ 16 የመንግስት የጸጥታ ሰዎች ሞትና ቁስለኛ ሆነዋል ብለዋል። እንግዲህ ባህር ዳር አሁን በዚህ ሰዓት እንግዲህ የምክክር ኮሚሽኑ ስብሰባ እያደረገ ነው። የምክክር ተሳታፊዎችን ከአማራ ክልል የተለያዩ አካባቢዎች አሰባስቦ በባህርዳር ዩኒቨርሲቲ ስቴዲየም ድንኳኖችን ጥሎ እየተወያየ ነው የሚገኘው። የዚህ ምክክር ኮሚሽን በተመለከተ እንግዲህ ብዙ አስተያየቶች ልካችሁ ልኛል፣ በእጅጉ ነው የማመሰግነው። ም ላለፈው አንድ አመት በተከታታይ ጉዳዩን በተመለከተ ከአጀንዳው ውጭ በመሄድ የብልጽግና ምርኩዝ ሊሆን ይችላል፣ ትልቁን ፕሮጀክት ሊያከሽፍ ይችላል በሚል እንግዲህ አስተያየቶችንም እያቀረቡ ነበር የነበረው። አሁን በተለይ በአማራ ጉዳይ የፖለቲከኞች እስር ቤት ናቸው። የፖለቲካ ጥያቄ ያላቸው አካላት እንደዚሁ ትጥቅ ትግል እያደረጉ ነው የሚገኙት። ከዚህ ባሻገር ደግሞ ከአንድ የብልጽግና መዋቅር ውስጥ ከተለያዩ ዘርፎች የተሰበሰበ የማህበረሰብ ክፍሎች ከብልጽግና የተለየ የፖለቲካ ጥያቄ ሊያቀርቡት የሚችሉት ጉዳይ አይኖርም። እሱም እንግዲህ ለይስሙላ ካልሆነ የሚለው መነጋገሪያ የሆነው እንግዲህ የአማራፋ ነው። ጎጃም በተለይ በዚህ እየሳተፉ ላሉ አካላት እንደዚሁ ማስጠንቀቂያ ሰጥቷል። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃ ነው የማስከትለው። ወለጋ በወለጋ ሆሩ ጉሩ ወለጋ በተለይ አቢ ደንጎሮ ተብሎ በሚጠራው ወረዳ ስር ባሉ ቀበሌዎች በአማራ ተወላጆች ላይ እና በመኖሪያ መንደሮቻቸው ላይ ጥቃት እየደረሰ ነው። የኦሮሚያ የጸጥታ ኃይል ነው ይህን ጥቃት እያደረሰ ያለው። በተለይ በአቢ ደንጎሮ ወረዳ ላፍቶ፣ ጉበን፣ ካራቦር፣ እንዶዴ፣ ወንዶበር፣ ገርጅ፣ ዋጮ፣ ሰዮማ፣ ጫቶ ተብሎ በሚጠሩ መኖሪያ መንደሮች ላይ ጥቃት ተከፍቷል በዚህ ጥቃት ከፍተኛ ጉዳት ደርሷል ነው በርካታ ንጹሃን ተገድለዋል ህፃናትን ጨምሮ በጥይት ተደብድበው ተገድለዋል እንግዲህ ቁጥራቸውን ለጊዜው ማወቅ አልተቻለም ህዝቡ ቤቱን ለቆ ወደ ጫካ ሸሽቷል ራሱን ለማዳን ህፃናትና ሴቶችን ጨምሮ በጫካ ውስጥ ነው ያደሩት ከትላንት ጀምሮ ተብሏል ወደ መከላከያ ካምፕ ሄደው ጉዳዩን ለማስረዳት ቢሞክሩ እንኳ መከላከያ ከካምፕ ነው ያስወጣቸው ሴቶችና ህፃናትን ተብሏል ይህንን ተከትሎ እንግዲህ በአካባቢው እንደዚሁ የወንድ የሆኑ የአማራ ተወላጆች እንግዲህ እነሱም ልጆቻቸውና ቤተሰቦቻቸውን ለመከላከል እየሞከሩ ነው። ከጸጥታ ኃይሎቹ ግድያ ባሻገር በቡድን የተደራጀ ኃይል ዝርፊያ፣ ውድመት እየፈጸመ ነው። የቤት ቃጠሎም እያደረገ ነው የሚገኘው ተብሏል። በተመሳሳይ በዚሁ ወለጋ ኪረሙ በተለይ በርካታ ሰዎች ታስረው ይገኛሉ። ከሦስት መቶ ሰባ በላይ የአማራ ተወላጆች ታስረው ይገኛሉ። የሚያሳዝነው በዚህ ቀጠና እስር ቤቶች ሁሉ ሞልተው ፖሊስ ጣቢያ እና እንግዲህ አስተዳደር እስር ቤቶች ሞልተው ከዚህ በፊት የአማራ ተወላጆች ተጨፍጭፈው ባዷቸውን የቀሩ ቤቶች አሉ። ዘራቸው ሙሉ በሙሉ የተጨፈጨፈና ባዶ የቀሩ ቤቶች አሉ። እነዚህ ቤቶች ሁሉ ለእስር እያገለገሉ ነው ነው የተባለው። እስካሁን ድረስ እንግዲህ ተይዘው ከነበሩት ቀደም ብሎ ከ450 በላይ እስረኞች ሰባ የሚሆኑት ተለቀዋል። ሌሎቹ ግን አሁን በስር ላይ ነው የሚገኙት ሲሉ የመረጃ ምንጮች ገልጸዋል። በነገራችን ላይ ይህን ጥቃት ለመፈጸም ቀደም ብሎ የተዘገበ ዘገባ ነበር። እንደምታስታውሱት አዲስ ስታንዳርድ ከ20 በላይ ንጹሐን በፋኖ ተገደሉ የሚል ዘገባ ከሁለት ቀናት በፊት አውጥቶ ነበረ። ይህንን ዘገባ በተመለከተ እንግዲህ በወቅቱ ኢትዮ ፎከስም ከአካባቢው መረጃዎችን በማጠናቀር ለዚህ ዘገባ ያለውን እውነታ ለማሳወቅ ዘገባ ተሰርቶ ነበረ። በወቅቱ እንግዲህ በነበረው ዘገባ ምንድን ነው መጋቢት 18 2017 ዓ ም ከአስር ቀናት በፊት ማለት ነው። በነዚህ አካባቢዎች የተሰማሩ የኦሮሞ የጸጥታ ኃይሎች በተለጋቸና ሲርናና ረጴ ወላ ተብሎ የሚጠራው የአማራ ተወላጆች መንደር በመሄድ ፋኖ ሊመጣ ነው ሸኔ ሊመጣ ነው በሚል ሽብር ፈጠሩ። የአካባቢ ተወላጆች ሄደው ለመከላከያ አመለከቱ። መከላከያ ወደ አካባቢው መጣ። መከላከያ ወደ አካባቢው ከመጣ በኋላ ለምንድን ነው ይህን ሽብር የምትፈጥሩ ተብሎ ሚሊሻዎቹን እና በአካባቢ የተደራጁ የጸጥታ ኃይሎችን ጠየቃቸው። ምላሽ አልነበራቸውም። ስለዚህ ይህን ተከትሎ ዝርፊያ ልትፈጽሙ ነው በሚል ማስጠንቀቂያ ሰጥቶ መከላከያ አካባቢውን ለቆ ወጣ። መከላከያ ለቆ እንደወጣ ወዲያውኑ ጥቃት ከፈቱ። የአካባቢ ተወላጆች ደግሞ ራሳቸውን ለመከላከል አጸፋዊ ምላሽ ሰጡ። በዚህ አጸፋዊ ምላሽ እንግዲህ ከሀያ በላይ የረቢ ኦላና እንዲሁም ደግሞ ጋቸና ሲርና ተብለው የሚጠሩ ጸጥታ አባላት ዝርፊያ ሊፈጽሙ ሲሉ ተገድለዋል። እውነታው ይሄ ነው። ከዛ ባሻገር ግን በንጹሀን ተወላጆች ላይ የደረሰው ጉዳት የለም። ያንን ተከትሎ ነው እንግዲህ አሁን ባለፈው አዲስ ስታንዳርድ ያን ዘገባ ካወጣ የአካባቢው የብልጽግና ባለስልጣናት ያን ከተናገሩ በኋላ የኦሮሞ የጸጥታ ኃይሎች አሁን ጥቃት እየከፈቱ የሚገኙት ወደ መተከልም ስንሄድ በተመሳሳይ በአማራ ተወላጆች ላይ ጥቃት እየተፈጸመ መሆኑን የሚገልጽ መረጃ ነው ያለው። ዳንጉር ወረዳ አባይ ዳር ቀበሌ አደቡልክ ተብሎ የሚጠራ ቦታ በአማራ ተወላጆች ላይ የቤንሻንጉል ጉምዝ ክልል አድማ ብተናና ሌሎች ታጣቂዎች እዚህ እንግዲህ ከአማራ ሕዝብ አንፃር በተለዩ የሚታገሉ ታጣቂዎችን በመያዝ ጥቃት እየከፍተዋል። በዚህም ንጹሐን ተገድለዋል። እስካሁን ድረስ ስምንት ሰዎች የደረሱበት አልታወቀም፣ ነው የተባለው። በተመሳሳይ እንደዚሁ በአዊ ዞን ጃዊ ወረዳ ከወረዳው ዋና ከተማ ወደ ገጠር ቀበሌዎች እንቅስቃሴዎች ታግደዋል። እንቅስቃሴዎች በመታገዳቸው ምክንያት በርካታ ነዋሪዎች ችግር ላይ መውደቃቸውን እንደዚሁ ተናግረዋል። እንግዲህ በተለያዩ አካባቢዎች ካለው ዘመቻ ባሻገር ወደ ገጠራማ አካባቢዎች የሚደረጉ እንቅስቃሴዎችን መንግስት፣ የጸጥታ ኃይሎች ያግዳሉ። መድኃኒትንም ስርጭት ጨምሮ ለተቋማት የሚደርሱ አገልግሎቶች እንዲቋረጡ ይደረጋሉ። ወደ ገጠር የሚሄድ መድኃኒት ካለ ለእናቶች የሚደርስ አገልግሎት ካለ ለፋኖ ይደርሳል በሚል የመንግስት ኃይሎች ናቸው ይህንን እየፈጸሙ የሚገኙት። ሌላው መረጃ ወደ አዲስ አበባ የሚወስደን ነው። አዲስ አበባ ዙሪያ በሸገር ከተማ የሆደድ ብልጽግና ካድሮች ህዝብን እያሸበሩ ነው የሚገኙት። ነፍጠኛ መጣብህ፣ የሚልክ ዘር መጣብህ እያሉ አዲስ አበባ ገብቶ ልሃል እያሉ ነው የሚገኙት ወጣት ሽማግሌ፣ ልጅ አዋቂ። ተዘጋጁ የሚሉ የዘር ተኮር ቅስቀሳ እያደረጉ ነው ብለዋል የመረጃ ምንጮች። እንግዲህ አሁን ሽመልስ ኃላፊነት በማይሰማው መንገድ ይህን እያደረጉ እንደሆነ ነው ካድሮቻቸው የተገለጸው። እንግዲህ የሚኒልክ ዘርም ወደ አዲስ አበባ የሚመጣበትም የለውም። ከተማውም ሚኒልክ የመሰረተው ድጋሜ፣ እዛው የሚኖር ህዝብ ነው፣ በአካባቢው ነው የሚኖረው። ይሄ ቅስቀሳ ወደ ትሊያመራ እንደሚችል ልዩ ጥንቃቄ ያስፈልገዋል። በተለይ ጦርነቱ እየጨመረ ሲመጣ እንደዚህ አይነት ቅስቀሳዎችን በማድረግ ህዝብ እልቂት ለመፈጸም የኦህዴድ ካድሬዎች ሀላፊነት የጎደለው እንቅስቃሴ እያደረጉ እንደሚገኙ ይሄ ማሳያ ነው ወደላ መረጃ ሲሄድ ወደ አፍሪካ ቀንድ የሚወስድን መረጃ ነው የማስከትለው አፍሪካ ቀንድ ሱዳንን በተመለከተ የሱዳን መንግስት እንግዲህ አልቡርሃን ቡድን ማለት ነው ለተባበሩ መንግስታት ድርጅት አስቸኳይ ጣልቃ ገብነት ጥሪ አቅርቧል በሱዳን ጉዳይ ጣልቃ እንዲገባ የተባበሩ መንግስታት ድርጅትና ንጹሐንን እንዲታደግ በተለይ አልፋሽር ተብሎ በሚጠራው አካባቢ በርካታ ነዋሪዎች በፈጥኖ ደራሽ ኃይሉ ከበባ ውስጥ ነው የሚገኙት። ከተማውን በአስቸጋሪ ሁኔታ ውስጥ ነው የሚገኘው። ስለዚህ የተባበሩ መንግስታት ድርጅት ጣልቃ በመግባት የንጹሐንን ህይወት ሊታደግ ይገባል ነው እየተባለው። በተመሳሳይ በዚሁ በሱዳን የሱዳን ህዝብ አብዮታዊ ነፃነት ንቅናቄ ተብሎ የሚጠራ ቡድን መሪ ሁለቱም ተፋላሚዎች የፈጥኖ ደራሽ ኃይሉን መሐመድ ደጋሎ እና ጀነራል አልቡርሃን የጋራ ኮሚቴ በማቋቋም ንጹሐንን ጥበቃ ሊያደርጉላቸው ይገባል የሚል ጥሪ አቅርበዋል። ሱዳን ውስጥ ያለው ሁኔታ ከእለት ወደ ለት እየተባባሰ ነው የሚገኘው በተለይ በዳርፉር እና በሰሜናዊ የዳርፉር ቀጠናዎች ነው የተባለው። ሌላው አሜሪካ እንደዚሁ በጎረቤት ሀገር ደቡብ ሱዳን ላይ የቪዛ እገዳ እና ክልከላ ላደርግ ነው ብላለች። ሙሉ በሙሉ የደቡብ ሱዳን የቪዛ እገዳና አመልካቾችን እከለክላለሁ ነው ያለችው። አሜሪካ ይህንን ያለችው ደግሞ አሜሪካ በህገወጥ መንገድ ከገቡ ስደተኞች መካከል ሁሉም ሀገራት ዜጎቻቸውን ደግሞ ህገወጥ ስደተኞችን እንዲቀበሉ አሜሪካ ያወጣቸውን ትዕዛዝ ደቡብ ሱዳን አልቀበልም ማለቷን ተከትሎ ነው ይህንን ማዕቀብ አድርጋለሁ ያለችው። እንግዲህ ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው ይመስሉት። በተለያዩ አካባቢዎች አሉ። ምልክቶቻችሁንም መረጃዎቻችሁንም አድርሱ። በሌላ የመረጃ ሰዓት በስፋት የመለስባቸው ተጨማሪ የግንባር መረጃዎች ይኖራሉ። በተለያዩ አካባቢዎች ውጊያዎች እየተደረጉ መሆናቸውን ነው መረጃዎች የሚያሳዩት። ልሳ ስለተከታተላችሁ በእጅጉ አመሰግናለሁ። ከምሴ